መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን ያኔ ነው አብሮ መኖር እንደርስታንድ አድርገው በደንብ ካልገባክ በደንብ ቆም ብለህ አስብበት እሺ ረጅም ታይሞች አሉ አስብበት በደንብ ያንን ረጅም ታይም ደግሞ ኖሬም ብለህ ሌላ ድጋሜ ሌላ ስህተት ልትፈጥር ከሆነ የራስ መብት ነው ደስ እንዳለ አድርግ እንደፈለግህ መሆን ትችላለህ እንደተመቸህ መሆን ትችላለህ ነገር ግን እኔ ህይወት ውስጥ ተመሳሳይ ስህተቶች በተአምር እንዲፈጠሩ አልፈልግም። እውነት ነው። ስሰትሽ አቤት! የሩታ ንግግር ማን ነው እንደኔ የተመቻችው? የምሬ ነው። ሙላችሁ ቅቤን ያጣጣችሁ ማለት ነው። ጌታ በቃ ትክክለኛ የሆነ ጥያቄ ነው የጠየቀችው። አብርሽ ግን ችግር አለ እኮ፣ ነገሮቹን ቆጭ ብሎ ማዳመጥ አይፈልጉም። እሱ በቃ የራሱ ስሜት ብቻ ነው ማናገር የሚፈልገው የራሱን ጥፋት አይታዩም። እሺ ያለፈ ነገር ነው ይላል። እንዴ ያለፈ ነገር አይደለም፣ የአሁኑ ነው። ነገሮቹን ቁጭ ብላ የሩታን መልስም የእሷን ምክር ብሳ ማኖሬ ይሄ ሁሉ ክፍተት አይገባ። እውነት ለመናገር ማለት ነው እና ይሄ ሁሉ የአንተ ጥፋት ነው። ነገሮቹን ካበላሽ በኋላ ሩታ ለምን ከቤት ወጣችው? የት ሄደችሁ? ቤተሰብ ጋር ደወልኩ እንዳልመ ቤተሰብ ጋር እንዳልሄደችው ደውዬ ጠይቅ ያለው እሷ ያለችው አዲስ አበባ ውስጥ ነው። አዲስ አበባ የት አካባቢ እንደሆነ አላቅም። ቦታ አልነገረችም። ለምናት ነገረኝም እያለ ነበር። ጉድ እኮ ነው። አቤላ መጫም እያ ቃል አቤላ ደግሞ ምንም ጥፋት የለም አቤላ አንቴና የእኛን ህይወት ይበጠበጥክ ያለ እያለ ነበር። አቤላ ምንም እኮ ጥፋት የለም ጌታ ምንም ነገር ማለት ነው እና አቤላ ደግሞ ማለት እውነቱ ጎን ነው የሆነ ማለት ነው ከሩጣ ጎን ነው የሆነ በዛ ሳት ሩጣ ሰው የሚያስፈልጋት ጊዜ አቤላ ከጎኑ ነበር። እውነት ለመናገር አቤላ እዚ ጋር ምንም ጥፋት አለ ብዬ አላስብም። ትክክል ነው አቤላ ማለት ነው። እና አቤላ ባትሰድቡ መጥፎ ንግግር ባትናገሩ ጥሩ ነው ብዬ አስባለሁ። አቤላ በጣም አዛዝኖኛል። ጌታ በእናንተ ምክንያት ማለት ነው። ለምን አቤላ መጥፎ ነገር ታደርጋላችሁ? ጌታ ምንም አላደርግም። አቤላ ማለት ነው ከሩታ ጎን ነው የሆነ እንጂ ምን አደረገ አቤላ? ማቸም ሩታ የት እንዳለችው ያውቃል እኮ አንተ ግን የምታስቡ ሌላ ነገር ይመስለኛል። ግን እንዴት እንደሆነ አላቅም። ጌታ ሰላም ሰላም፣ ጤና ስጥልኝ ፍድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ልኝ ደና ናቸው። የኔ ደና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች የኔ ማሮች ብያችኋለሁ። እንግዲህ ቪዲዮን ከወደዳችሁ ሰብስክራይብ በማድረግ አበረታቱን። የምር ቪዲዮ ታያላችሁ ግን ሰብስክራይብ ያደረጋችሁ አይደለም። ለምንድነ ሰብስክራይብ ማታደርጉኝ? ጌታ አበረታቱኝ። ስወዳችሁ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ዛሬ ባብርሽ ቤት ቪዲዮ ተለቀዋል። የጠፋሁበት ምክንያት ነገሮችን ለማስተካከል ነበረ። እንግዲህ ከሩታ ጋር ሁለቱም ተገናኝተዋል። እንግዲህ ለማውራት ሞክሯል አብርሽ፣ ግን ነገሮቹን በቃ በስሜት በትድ ጥሩ ነው ብዬ አስባለሁ። አሁን ምንድ ነው ሩታ ወደ ቤት ካልተመለሰች በዚህ ሁለት ቀን ውስጥ ካልተመለሰችው፣ እኔም የራሴን መንገድ መርጣለሁ፣ የራሴን ሕይወት እጀምራለሁ እንደ ሰው እያለ ነበር። ጉድ እኮ እዚ ጋ ያንተ ልጅ እኮ ነው የተሸከመችው ያለችው ማለት ነው። እንዴት ሌላ ሕይወት ትቀጥላለች አሁኑ አረ፣ እንጃ ወንዶች ወይስ ለቪዲዮ ነው ሴቶችን የምትፈልጉ? ኒግራ ይገበኝ ይሄ ነው ግን። ባለትዳር ወንድ ሆና እዚህ ጋር የአንተ ልጅ ተሸክማ ሌላ ሴትም ትመኛለ እንዴ? ራሴን ጀምራለሁ ከማንም ጋር ቢመጣ ማንም ስለ እኔ እንዳያወራኝ አልፈልግም። ያስፈራረኮ ነው ሩታም ማለት ነው። እዚህ ጋር ሩታ ትክክል ናት። እውነቴ ነው ምላችሁ። እዚህ ጋር ለሩታ የሚረዳ ሰው የለም። በአንተ ምክንያት ኖሮ ተኮ ማንኛውን ሰው አፌን እየከፈተበት እያለ ማለት አንተ እኮ ስነ ስርዓትን ማለት ራስክን ብታስከበረ ምስትክን ብታስከበር ማንም ስለ አንተ የሚያወራ ሰው የለም። እውነን ለመናገር ማለት ነው እና መጀመሪያ ካንቲ ይጀምራል። ስለዚህ ራስክን አስከብራ፣ ማንም ሰው አፌን እየከፈት እየመጣ አንተ ጋለ ምንድን ነው ሁሉም ሰው አፍ የሚከፍትበ አንተ እኮ ነው። ትዳር ህክም መምራት ያለበ፣ ሚስት ህክም ማስከበር ያለበ፣ ራስህ ህክም ማስከበር ያለበ አንተ ነው እንጂ ማንም ሰው አይደለም። እና ለመናገር ሩታ ያለችው ንግግሯ ትክክል ነው። ስለዚህ እኔ በአንተ ምክንያት ነው እዚህ ውስጥ እየገባ እያለው፣ ነገሮቹ በራስ በአንተ በኩል እየመጣብኝ እያለው። እኔ ለምንድነው ነው በአንተ ምክንያት ማንኛውም ሰው መጥቶ ምሳደበኝ ያለችው ነበረ። ሩታ ትክክል ናት። ስለዚህ ነገሮችን ማስተካከል ያለበ አንተ ነው። እዚህ ጋር ሩታ ሰላም ነው የምትፈልጉ፣ ከዚህ ጭቅጭቅ ሰላም ትፈልጋለች። ስለዚህ አቤላ ሩታ የት እንዳለች እንዳለችው ያ ቃል አቤላ ደግሞ መናገር አልፈለግም። ሩታ ያለችው ነገር ነው እሱ ለእናንተ ነገረው ማለት ነው። ለእናንተ ብቻም ሳይሆን ተመልካችም እንደዛ ነው፣ ልክ እንደናንተ ነው የሰሙ። ስለዚህ ነገሮችን ቁጭ ብላ መፈታት ያለበ እንጂ ቁጭ ብዬ ሩታ ወደ ቤት ካልተመለሰችው እኔም ደግሞ የራሴን ህይወት ይቀጥላለሁ። ምንስ ይባላል? ከእናንተ ደግሞ ምንድ ነው የሚማረው ሰው? እዚህ ጋ ነፍሰ ጡር ሚስትህ እያለ ሌላ ሴት ጋ ቪዲዮ ለመስራት ትሄዳለ፣ ሌላ ህይወት ለመጀመር ትሞክረ። እኔንቸ እንዴት እንደምታስቡ ወንዶች ብቻ አላውቅም። ጌታ አረብስ ማአምት ከባድ ናቸው። ስለዚህ እዚህ ጋ ለሮታ እየተረዳላት ሰው የለም፣ በዚህ ሰዓት ማለት ነው። እቺ ልጅ ነፍሰ ጡር ናት፣ ወይም ቤት ተከራይታ ነው በጊዜ እንደዚህ የተቀመጠችው ያለችው፣ ወይም ሆቴል ቤት እንደዚህ የሆነ በቃ ሰው ጋር የተቀመጠች ያለችው ማለት ነው። ቦታ ያለችበት ቦታ መናገር አልፈለገችው አንተ ራስህ እስከ ብታስተካከል ድረስ ማለት ነው። እና አንተ ነገሮቹን ካልፈታ ሮታ እንዴት አድርጋ ነው ከአንተ ጋር የምትሆነው? ነገውም ወደ ቤት ብትመለሰው አሁን ሌላ ሌላ ነገር ሊመጣ ይችላል። እናንተ ሁለቱን ለመለያየት የሚመጡ ሰዎች አሉ እና ነገሮቹን ቁጭ ብላችሁ ሁለታችሁን መፈታት አለበ። ሩታ የምትልክን ነገር መሰማት ሩታ ለአንተ መሰማት አለበ። በቃ ሁለታችሁን ተደማምጣችሁ ካልሆነ እንጂ ትዳር ከባድ ነው። ትዳር ውስጥ ገብታችሁ ባልና ሚስት ካልተደማመጥ ከባድ ነው ለመናገር ማለት ነው። ነገሮቹን ቁጭ ብላችሁ ተነጋግራችሁ መፈታት ነው። ነጻነት ተብዬ ከራሳችሁ ሕይወት አውጡ። የሆነ በቃ ሁለታችሁም አንድ ላይ ሆናችሁ የሆነ በቂ ቪዲዮ ሰርታችሁ ከህይወታቸው እንደምትወጣ አድርጉ። ራሳችሁን አስከብሩ። ማንኛውም ሰው እየመጣ እናንተ ላይ እጅ የሚያነሳ ከሆነ እንደፈለገ የምናገር ከሆነ በጣም ከባድ ነው። ከአሁኑ ነው። አሁን ገና እጻ ልጅ ያልተወለደ ብዙ ነገር እየተባለ ነው። አረብስማ ምን አይነት ዘመን ላይ ደረስን ጌታ። ስለዚህ ራስ ህክም ማስከበረ ያለበት አንተ ነህ እንጂ ሩታ ምንም እዚህ ጋር ጥፋት የለም። ምንም ሩታ ያጠፋች ነገር የለም። ይህ ሁሉ የአንተ ጥፋት ነው። ስለዚህ ራስህን ማስከበር ያለብህ አንተ ነው። ስለዚህ ሩታ እዚህ ጋር ምንም እኮ አላደረገችው ምንም ነገር ማለት ነው። ይህ ሁሉ የአንተ ጥፋት ነው። ሩታ እዚህ ውስጥ የገባችው ያለችው ማለት ነው። በቀላሉ ነገሮቹ ማፈታትች ነበረ። ይህ ሁሉ ረጅም ሰዓት ሳትሄዱ ነገሮቹ በቀላሉ ማፈታትች ነበረ። ስለዚህ ሁሉ የአንተ ጥፋት እስከሆነ ድረስ ነገሮቹ ቁጭ ብላ መፈታት አለበ ብያ አስባለው። ሩታዬ እንግዲህ ሁቦና ነው የመጣችልን። ስለዚህ ነገሮቹን ማስተካከል አለበ ነገ አሳውቃሃለሁ ብላለች ሩታዬ ማለት ነው። እና ሩታም ደግሞ መቼም ትዳርም በትና የትም አትቀመጥም፣ ዳጃ አትቀመጥም መቼም ማለት ነው። አንተ ወደ ራስህ እስከምትመለስ ድረስ ነው ሩታ ማለት ነው ከአንተ የራቀች እንጂ አንተን ጠላ ጠልታ አይደለችም። ለመናገር ማለት ነው ራስክን አስተካክላ ስለዚህ ነገሮች እንደምታስተካክሉ ተስፋ አድርጋለሁ። ሩታም ደግሞ ወደ ቤቷ እንደምትመለስ እርግጠኛ ነኝ። ስለዚህ ነገሮቹን ፊቱ ሳትጨቃጨቁ በሰላም ፊቱ በቃ እስከ መቼ ነው? ስንት ጊዜ ስንት ጊዜ ነገሮቹ ይህ አንድ አመት ሞልቶዋል። እውነት ለመናገር ሩታ እንዳለችው ማለት ነው። እስከ መቼ ነው ይህ ነገር የሚቀጥሉ ነገሮቹ እኮ ማፈታት አለብህ አብርሽ። ሁሉ ነገር እኮ በአንተ በኩል ነው የሚመጡ። በሩታ በኩል ምንም ነገርን ያላየሁ በቃ በአንተ በኩል ነገሮች እየተፈጠሩ ያለ ማለት ነው። አንተ አስከብራ ራስክ በቃ ማንኛውን ሰው እናንተ ላይ አፌ ለምንድ ነው የሚከፍተው? ገና አልተወለደ ልጅ ገና ብዙ ነገር እየተባለ ነው ያለው ማለት ነው። በጣም ነው። ምን አይነት ጊዜ ላይ እንደደረስን ብቻ አላቅም። ራስክን አስከብራ፣ ምስትክን አስከብራ። ማንም ሰው አፌን የከፈተ እናንተ ላይ ቦታ አትስጡ። ለማለት ፈልጋለሁ። ለመናገር በጣም የሚያስጠሉ ጌታ። ስለዚህ ተደማመጡ። ፈጣሪ ነገሮችን ያስተካክልላቸው ነው ምለው። ሌላ ምን ይላለው? በጣም ከባድ ነው ጌታ